በተራራ ላይ ከቆመ ሰው ይልቅ የተንበረከከ አርቆ ያለ አንድ ሰው በጣም ስለ ጮኸ ስለ ተንቀጠቀጠ ስሜት ውስጥ ሆኖ ስለ ጸልይ አይደለም። የሚሰሙ ጸሎት የራሱ የሆነ ፕሪንሲፕል አለ። ልጅ አባቱን የሚጠይቀው ቀላልና ግልጽ የሆነ ጥያቄ ልጅ አባቱን ሲጠይቅ በቦልድነስ በኮንፊደንስ ነው። ጸሎትና መንፈሳዊ ነገር ኮንሲስተንሲ እየለኮፋቸው አድ መቶ ያለባቸው መጽሐፍ ቅዱስ ተንበርክ ከጸልይ፣ ቆመ ጸልይ፣ ተኝተ ጸልይ የሚል አራት ነጥብ ያለበት የጸሎት ስርዓት መንገዳችሁን ያረዝ ኩርፊያ፣ ቅይማትና ምሬት ጸሎት እንዳይሆን ከሚያደርጓቸው ነገሮች ዋነኛው ብዙዎቻችን በክርስትና ህይወታችን ወደ እግዚአብሔር ከመጣን በኋላ ብዙ የምንጠብቃቸው ግን ያልሆኑልን ነገሮች እንዳሉ የታወቀ ነው። አምነናል፣ ጸልየናል፣ ዘምረናል፣ ተስፋ አድርገናል፣ ትንቢት ተነግሮናል፣ ከዛም ደግሞ በብዛት በመንፈሳዊ እንቅስቃሴ ላይ ተሳትፈናል። ግን ይሄ ነው የሚባል የህይወት ለውጥ ወይም ደግሞ ውጤት ሳናመጣት ስንቀር ችግራችን የቱ ጋር እንደሆነ በማሰብ ጥያቄ በአይምሯችን ውስጥ የሚፈጠር መሆኑ የማይቀር ነገር ነው ብዬ አስባለሁ። በዋነኛነት የመንፈሳዊ ነገር ቁልፍ፣ የትኛውም በረከት ዋናው ጉዳይ እኛ ከእግዚአብሔር ጋር ያለን ፌሎሽፕ እኛ ከእግዚአብሔር ጋር ያለን ህብረት ነው። ለእያንዳንዱ ክርስቲያን ግዴታ የሆነ አማራጭ ያልሆነ አንድ መንፈሳዊ ጉዳይ ነው፣ እሱም የጸሎት ጉዳይ። ብዙዎቻችን ጸልየናል፣ ታውቃላችሁ፣ ክረም ጸልየናል፣ በጋ ጸልየናል፣ በጾም በጸሎት ጸልየናል፣ በብዙ ሁኔታው ጸልየናል፣ ግን በህይወታችን ውጤት ያላየንባቸው ጉዳዮች እንዳሉ ተስፋ አደርጋለሁ። በተራራ ላይ ከቆመ ሰው ይልቅ የተንበረከከ አርቆ ያለ ሩቅ ለማየት ከፍታ ላይ መቆም ሳይሆን በእግዚአብሔር ፊት መንበርከክ ዋናው መሰረታዊ ጉዳይ እንደሆነ አስባል። አንዳንድ ሰዎች ጸሎትን የአደጋ ጊዜ ስልክ ቁጥር ያደርጉታል። አምቡላንስ ቁጥር ይመስላቸዋል። ችግር ሲገጥማቸው፣ ጥያቄ ውስጥ ሲገቡ፣ ቻሌንጅ ውስጥ ሲገቡ፣ ተግዳሮት ውስጥ ሲገጥማቸው፣ የሆነ ቤተሰባቸው ሲታምም፣ የፋይናንስ እጥረት ሲገጥማቸው ጸልዩልን ብለው ይላሉ። ክርስቲያን መጸለይ ያለበት መቼ ካላችሁ በሰላሙ ጊዜ፣ በጦርነት ጊዜ አይደለም ክርስቲያን የሚጸልዩ፣ በችግሩ ጊዜ አይደለም ክርስቲያን የሚጸልዩ፣ በሰላሙ ጊዜ ነው ክርስቲያን የሚጸልዩ። አንድ ሰው በጣም ስለ ጮኸ ስለተንቀጠቀጠ ስሜት ውስጥ ሆኖ ስለጸለየ አይደለም የሚሰማት፣ ጸሎት የራሱ የሆነ ፕሪንሲፕል አለ። ያም ፕሪንሲፕል ምንድነው? በሰላሙ ጊዜ መጸለይ፣ ከችግሩ በፊት መጸለይ፣ ከጥያቄው በፊት መጸለይ፣ ከወጀቡ በፊት መጸለይ ከጨለማው በፊት መጸለይ እሳት ከመነሳቱ በፊት መጸለይ ነው። እሳት ሲነሳ ከጸለይ እግዚአብሔር እሳት አደጋ አይደለም። ቤተ ቤተክርስቲያን ከክርስቶስ ጋር አብ ከወልድ ከመንፈስ ቅዱስ ጋር አካል ሆናችሁ የምትኖሩበት ቤት ነው እንጂ ሆስፒታል አይደለም ጥያቄያችሁን አራቅፋችሁ የምትሄዱበት። ለዚህ ነው አንዳንድ ሰዎች ታውቃላችሁ፣ እኛ እንጸልያለን እነሱ ተሳቢ ይገዛሉ ይነዳሉ፣ ያስነዳሉ ሲጋጭ መል ክርስቲያን ስለ ጸሎት ሊያውቅ የሚገባው መሰረታዊ ነገር መመሰላችሁ በረከትና ተአምራት የጸሎት ምክንያት ሳይሆኑ የጸሎት ውጤት እንደሆኑ ማወቅ አለባችሁ። የምትጸልየው በረከት ለመቀበል አይደለም። የምትጸልየው ተአምራት እንዲሆን አይደለም እንጂ ሰስለ ምን እንጸልያል? እግር ይረዝማል፣ አይን ይበራል፣ ጥፍር ምናምን ያድጋል ምናምን ብለህ አይደለም የምትጸልየው። አሁን በጸሎት ምክንያት አንተ በረከት ልትቀበል በጸሎት ምክንያት ተአምራት ሀፕን እንዲያደርግ ለማስደረግ አይደለም የምትጸልየው። ተአምራትና በረከት የጸሎት ውጤት ናቸው እንጂ የጸሎት ምክንያት አይደለም። መጀመሪያ ጸሎት ምክንያታችንን ነው ማስተካከል ያለው። የመጀመሪያው ማስተካከል ያለባችሁ የጸሎታችሁን ሪዝን የምትጸልዩት ከፍቅራችሁ ከፌሎሺፓችሁ ከእሱ ጋር በመሆናችሁ የህይወታችሁ እስትንፋስ ደስታችሁ ስለሆነ ነው እንጂ ለመቀበል አይደለም። እንደውም አንዳንድ ጊዜ ጥያቄያችሁ ሙሉ ትረሱታላችሁ። አንተ ይሄንን አልጠየከኝም፣ ግን ይሄን ጨምሬ ላለው እንደተባለው እንደ ሰለሞን አንተ አምልካል፣ አንተ ዘምራል፣ አንተ ጸልየሃል እንቆቅልሹ ግን እንዳለ እግዚአብሔር ያያል። ብዙ ጥያቄ እያለብህ ዘምራልና ፊቴን ብቻ ፈልገሃልና ይሄን ጨምሬ ያለው፣ ይሄን ከፍቻለው፣ ይሄን ለቅቅ ያለው ይልሃል። ዛሬ ማታ እንደዚህ ይሆንላችኋል። ፌሎሺፕ የማይሰራው ነገር የለ ኤቭሪቲንግ አሁን ጸሎት የሚቸግረን ና የሚከብደን ለጸሎት ባይዘወ ሰው ቦታ ይመርጣል። ለጸሎት ብዙ ነገር ነው የሚመርጠው። ለጸሎት ማወቅ ያለባችሁ ነገር ቢኖር ጌታን በጌትነቱ ፈልጉት እንጂ ሊያደርግ በሚችለው ጉዳይ አትፈልጉ። በጌትነቱ፣ በእሱነቱ፣ በማንነቱ ፈልጉት እንጂ ሊያደርግ በሚችለው ጉዳይ አትፈልጉ። በምትጸልዩ ጊዜ በቀላሉና በቀጥታ ጸልዩ። በቀላሉና በቀጥታ። አንዳንድ ሰዎች መብረቅ እንኳን እንደዚህ አይተጣጠፉም፣ ጸሎታቸው እንደሚተጣጠፉ ጌታ ኢየሱስ ሲጸልይ ባርኮ ሰጣቸው። ልጅ አባቱን የሚጠይቀው ቀላልና ግልጽ የሆነ ጥያቄ ልጅ አባቱን ሲጠይቅ በቦልድነስ በኮንፊደንስ ነው። ስለዚህ ስትጸልዩ ቀላልና ግልጽ በሆነ መልኩ ጸልዩ። ጌታ ኢየሱስም እንዲሁ ነበር የሚጸልዩ። ቀላልና ግልጽ ጸሎት ነበር የሚጸልዩ። በጸሎታችን ቀጥተኛነት ባይተወይ ጌታ ደስ ይለዋል። ስትጸልዩ በግልጽና ከቃሉ ጋር መሰረት ያደረገ ጸሎት እንደ ቃሉ የሆነ ጸሎት ጸልዩ። በጸሎታችሁ ሰዓት የእግዚአብሔርን ቃል እየተናገራችሁ ጸልዩ። እንዲህ ተብሎ እንደተጻፈ፣ እንዲህ ተብሎ እንደተጻፈ እያ የሚያምኑትንም ሁሉ እነዚህ ምልክቶች ይከተሏቸዋል ተብሎ እንደተጻፈ፣ አንኳኩ ይከፈትላቸዋል ተብሎ አይታችሁት ከሆነ እየሳፍጥ ነገስታቶች መተውበታል። ምን ነበር ያለ? ህዝቡን ሰበሰበ፣ አደባባይ ላይ ቆመ፣ እንደዚህ ያለ አንተ አይደለህም ህዝብን የመራ አንተ አይደለህም ከግብጽ ያወጣ አንተ አይደለህም በምድረ በዳ መንገድ አንተ አባቶቻችንን ተከልክ፣ እነሱ ነቀልክ፣ አቤቱ። አሁን ደሞ ከስክሪፕቸሩ ላይ አንስቶ ይጸልያል። ጸሎትን ሲጸልይ በምትጸልዩ ጊዜ ታማኝ ሁኑ፣ ታማኝ ሆናችሁ ጸልዩ። የምትፈልጉት የምትፈልጉት 1000 ብር ከሆነ 1100 ብር እንዳትጠይቁ because ሊሰጣችሁ ነው ያውቃላ፣ ደግሞ የሚያስፈልጋችሁ ነው ያውቃላ። ብዙዎቻችን በጸሎታችን ሰዓት አማኝነት ነው ለመሰላችሁ፣ እግዚአብሔር የምትፈልጉትን አር ለሚሰጣችሁ የሚያስፈልጋችሁንም ይሰጣችሁ። ነግራችኋለሁ እኔ እንድጸልይላችሁ እናንተ መኪና እንድትነዱ፣ እኔ እንድጸልይላችሁ እናንተ እንድትበሉ፣ ልብስ እንድትቀይሩ የምትፈልጉ ሰዎች ጌታ ኢየሱስ ይባርካል። እኔ እሷን እየቆነጠጥኳት ምን ያህል እንደ እንደቆነጠጥኳት እንዴት ፊልት አረጋለሁ? ፔኑ ምን ያህል ነው? አትጸልዩም ማለት የሚጸልዩ ሰዎች መንፈሳዊ ዓለምን ብቻ ኤክስፒሪየንስ እያደረጉ አንተ ግን በእነሱ ብቻ አቤት እሳት እሳት፣ ደመና ደመና ሲሉ አጥቦጭ በለ ቆለጭ በለ ደመና እሳት በጌታ በየሱ በለቆጭ አፍትጠ እንደዛ ይሆ። ስትጸልዩ በታማኝነት ምንም የጸሎት ፎርሙላ የለውም። ይ መግቢያ መውጫ ምናምን የለውም። ይዘ ጸሎት ጸሎት መግቢያው እንደዚህ ነው፣ መውጫው እንደዚህ ነው ይባል። መጸለይ ብቻ በፍቅር ጸ አንዳንዱ እሱ ታውቃላችሁ። በቁጣን ሚጠ እኔ የእግዚአብሔር ሰ ልጅነቴ ሰ በእውነት አልጠራኝም አልጠር አረማይለው ነገር የአንዳንድ ሰው ተናዶ ነው የሚጸልየው። በፍቅር ነው መጸልያለሁ። እግዚአብሔር የሰዎችን ጸሎት እንጂ የሰዎችን ብሶት አይሰማም። ተበሳጭ እነሆ እሰማሃለሁ አይልም። ተማረር አይደለም ያለህ ወደ እኔ ጩኋል፣ አንተም የማታውቀውን ታላቅና አይለኛ ነገር አሳያለሁ። በፍቅር ነው መጸል ያለን። በፍቅር የምትጸልይ ከሆነ ሁሉ ነገር ባይዘወይ ቦታ ቦታውን ይዘገለት። ስትጸልዩ እንደ ልጅ ጸልዩ። ስትጸልዩ በፍቅር ጸልዩ። ስትጸልዩ በታማኝነት ጸልዩ። ስትጸልዩ እንደ ቃሉ ጸልዩ። እንደ ቃሉ ማለት ሳይዘወይ ከእግዚአብሔር ቃል ተነስታችሁ በቃልህ እንዲህ ተብሎ እንደ ብላችሁ እግዚአብሔርን በመፈታተን አትጸልይ፣ እየተፈታተናችሁ አትጸልዩ። እግዚአብሔር ለአንተ የወደደውን ያደርጋል እንጂ አንተ የወደድከው አይደል። ይህን ካላደረግህ ካሁን በኋላ ይህ ካልሆነ ሆነ ምናምን እያልክ እየተፈታተን ከወር ለመጸለይ አልጠራኸኝም ማለት ነው ጌታ ባይዘው እንደዚህ አይነት ጸሎት የሚጸልዩ ሰዎች ላይ ሰማዩም ነሐስ ምድርም ብረት ነው። ምጥ እግዚአብሔርን ያለመፈታተን ጸልይ። ጌታ ሆይ ፍቃድ በህይወቴ ይሁን። ኢየሱስም እንዲሁ ነው የጸለየው። እኔ የወደድኩታል፣ አንተ የወደድከው ስትጸልዩ በእምነት ጸልዩ፣ በጥርጣሬ አትጸልዩ። እግዚአብሔር ሁል ጊዜ ከሚፈልጉት ጎኑ መሆኑ መርሳት የለባቸው። ቃል ኪዳኑን የሚጠብቅና የሚፈጽም አምላክ መሆኑንም መርሳት የለባቸው። እንደውም ጸልያችሁ ስትጨርሱ ጸሎታችሁን እንደተቀበላችሁት ቆጥራችሁ ነው የምትጨርሱት። አድርገልኛል፣ ሆኗል፣ ታንክ ዩ ሎርድ፣ ፕሬዝ ጋድ፣ ወያ ሻይኒንግ ብለህ ወደ ቤት ነው የምትደርሰው። መንፈስ ዓለም ላይ እግዚአብሔር ይሁን ያለው ነገር ሁሉ አካል የሚይዘው ይሁን እስከተባለ ድረስ ስለሆነ ስትጸልዩ በእምነት ጸልዩ። በእምነት የጸለየ ሰው ያስታውቃል፣ ወክ ያደርጋል፣ ይራመደል ይሄዳል ይንቀሳቀሳል። ምን ለማረ ፈልጌ ነው፣ ስትጸልዩ፣ የትኛውንም መንፈሳዊ ነገር ስታደርጉ፣ ምክንያቱ ፐርፐዙ ራሱ ማተር ያደርጋል። ያንን ነገር እንዲሆንላችሁ የፈለጋችሁበት ፐርፐዝ። አሁን አንዳንዴ ጌታዊ መኪና ስጠኝ ትሉና፣ ያችን ያላችሁት ጎረቤታችሁ ለማቃጠል ከሆነ እግዚአብሔር ደግሞ በመልኩ በአምሳሉ የፈጠራቸው ሰዎች እንዲቃጠሉ ስለማይፈልግ አይሰጠ። የጸሎት በር ሁልጊዜ ክፍት ነው። ያለመታከት ነው መጸለይ ያለባችሁ። ምን ማለት ነው? ያለመታከት ነው መጸለይ አለባችሁ ማለት፣ ለምሳሌ ከዚህ ወደ ቤት ሄዳላችሁ። ወደ ቤት ሄዳችሁ እናንተ ቤት ደረሳችሁ፣ አንኳኳችሁ፣ ባይሰሙ ምንድን አልሰማማሉ ብላችሁ እግዚአብሔር ቦታ ታጠራላችሁ እዛ ሄዳችሁ ምንድን ነው የምታደርጉት? ኳኳ ታደርጋላችሁ። ዛ አልከፍትም ሲሉ ታደርጋላችሁ። አልከፍትም ሲሉ ትደልቁታል። አልሰማም ሲሉ ድንጋይ አንስተ አንኳኩ ይከፈትላችኋል ማለት፣ ይሄንን ፕሪንሲፕል ተከተሉ። አንድ ቀን መጣ ለኩፈተውና ከስድስት ወርናና እንደገና ለኩፋ ይከፈትሉ ባይ ብዙ ሰዎች የሚመስላቸው እንደዚህ ነው። አሁን እዚህ ጋር ብዙ ክርስቲያኖች በጸሎት እየተጠቁ በመንፈሳዊ ህይወት እየተጠቁ በቃል እየተጠቁ ዛሬ ምናምን ብለህ እስቲ አንተ ሁሉን ነገር መንፈሳዊ ነገር አቁምና ከዛሬ ዘጠኝ ወር በኋላ ነው የምትቀጥለው። የዛሬ ዘጠኝ ወር ካቆምክበት ነው እንጂ ተቀላቅላ አብዮቱና መንግስቱ ምናምን ይቀጥላል ብለህ ጸሎትና መንፈሳዊ ነገር ኮንሲስተንሲ ይፈልጋል። እየለኮፋቸው አይደለም። መቶ ያለባቸው መጽሐፍ ቅዱስ ተንበርክ ከጸልይ ቆመ ጸልይ ተኝተ ጸልይ የሚል አራት ነጥብ ያለበት የጸሎት ስርዓት ነው ጸሎት። ዋናው ጉዳይ ኮሚኒኬት የምታደርገው በልብ ነው እንጂ በጉልበት በዚህ በእጅ ፑሻፕ ምናምን አይደል። ያለ መታከት መጸለይ ማለት ዶዙን ጨምር ማለት ጨምር፣ አምልኮን ጨምር፣ መዝሙሩን ጨምር፣ አታችመንትን ጨምር። አልተከፈተም ይሄ እያለ ያለው ምንድን ነው? ሞር እንድትጨምር የተፈለገው ነገር ነው። አልተመለሰም እንድትጨምር የተፈለገው ነገር ነው። አልተስተካከለም፣ በቃ አንተ እንድትጨምር ተፈለገ። ትጸልይ፣ በምስጋና በምስጋና መንፈስ ተሞልተ ነው መጸለይ። ያለ ምስጋና መለኮታዊ አብሮነትን ከአንተ ጋ ያደርግ መለኮታዊ አብሮ ሆት በህይወትህ ፕሬዘንሱን ፊል እንድታደረግ ያለ ለመጸለይ ምን ላት ለመጸለይ ከፈለጋችሁ ለመጸለይ ጸል ጌታ ሆይ እንድጸልይ ጸል ያለው ብለ እንድጸልይ እርዳይም ብለ ጸልይ ጌታችሁን ያለምንም ጥርጥር የምታገኙት ምስጋና ውስጥ እሱ ማደሪያውን በምስጋና ውስጥ ያደረገ በጸሎት ውስጥ በመጀመሪያ ሊሰማችሁ የሚገባው ነገር ቢኖር ህልውናውን ኤክስፒሪየንስ በደው ህልውናውን ኤክስፒሪየንስ አታደረጉ ምጸልዩ ጸሎት በጠቅላላ የቀን ሥራ ነው በችግር ውስጥ ሆናችሁ ለመጸለይ በምስጋና ለመጸለይ ከፈለጋችሁ እግዚአብሔርን ለማመስገን ሰው ምንድነው ማድረግ ያለበት መሰላችሁ እግዚአብሔርን ለማመስገን ማሰብ ብቻ ነው ያለ ማሰብ ምን አስብ ምን አስብ? አሁን ይሄው በህይወት መኖርን አስብ። ካልጋ ስትነሳ እግሬ ይሰራል ፕሬዝ ጋድ። አሁን በዚህ ሰዓት ሆስፒታል ስንት ሰው ኦክስጂን ላይ ነው ያለው? አሁን በዚህ ሰዓት ስንት ሰው አደጋ ገጥሞታል? ስንት ያልጠበቀውን ቁቅልሽ ውስጥ ገብቷል? አንተ ግን በህይወት አለ፣ ይኸው ጤነኛ ነው። ፍሪጅ ውስጥ የጎደለውን አይታ አትማረርም። አንተ ወጥተህ በገባህበት መንገድ ላይ የቀሩ ብዙ ሰዎች አሉ፣ ዛሬ ብዙ ሰዎች አሉ። አንተ ካለፍክ ከአስር ደቂቃ በኋላ የሆነ አደጋ ፕናርጉ ወይ እየሄድ ተጋጭቶ ብዙ ሰዎች ሞተዋል። አንተ ግን በሰላም ገብተሀል። እራስን መጠበቅ ስለቻል ነው አይደለም? ጎበስ አይደለም? ጠላት ቀስ ስላልወረወረብህ አይደለም ግን ካልተከላከልከው ቀስት እግዚአብሔር ታድገዋል። ስሙኝ፣ የመጸለይ ፍላጎት የመንፈሳዊ ጤንነት ማሳያ። ሰው መታመም ሲጀምር የመብላት አፒታይቱን ነው ማጣት እንጂ። አንዱ ሰው እንደታመመ የምታውቀው መብላት ፍላጎቱ ከሱ ይጠፋል። ሳትጸልይ ቀርተህ ውስጥህን ቅርቅር ቅርቅር አለ። በመንፈሳዊ አለም በህይወት እንዳለ ማሳያ። ምን ማለት መሰለህ? እግርህን ሲረግጡ መልስ ካልሰጠህ እግር ሞቷል ማለት። አንድ የሆነ የሚሰማ ከመንፈስ አለም ጋር ዛሬ፣ አሁን እዚህ ስትመጣ ቸርች የመምጣት ፍላጎት በውስጥ ውስጥ ካደረ በህይወት እንዳለ ማሳያ። ቶ ስትሮንግ ላትሆን ትችላለ፣ የሆነ ነገር ላትሆን ትችላል። ግን ረሀብ፣ አሁን አንድ ሰው ጤነኛ ሲሆን ይርበዋል። ዲማንድ፣ የመጠጣት ፍላጎት እንጂ አሁን ከአንድ ሰዓት ተኩል በኋላ ይርበኛል ብ ነው ይርበኛል። ከአምስት ደቂቃ በኋላ ይጠማኛል ብ በአቋም አደለም ይጠማኝ፣ በሕይወት ስላለሁ አንዱ ማሳያ ይጠማኛል፣ ይርበኛል፣ እንቅልፌ ይመጣል፣ ይደክመኛል፣ አንዱ ማሳያ ነው። ስትነኩኝ እነቃለሁ፣ አለሁኝ፣ መልስ እሰጣለሁ። ባይተወይ ነብሳችሁ፣ መንፈሳችሁ ለእግዚአብሔር ጉዳይ መልስ ከሰጠ በሕይወት አላችሁ። ብዙ ሰዎች ለምስጋና አይመጡም፣ ለመቀበል ነው ይመጡ። አስር ለምጻሞች ኢየሱስ ጋር አንዱ ነው የተመለሰው ለማመስገን፣ ዘጠኙ ሄዷል። ላቁም እንዲደረግላችሁ ብቻ ሳይሆን ለመቀበል ብቻ አይደለም መምጣት፣ ያለበት ለመስጠት። የትሁት እና የጻዲቅ ሰው ጸሎት ነው መጸለይ ያለብን እንጂ የግብዝና የታይታ ጸሎት አይደለም። ማለት እንደዛ ሰው እኔ ብሎ ደረቱን ይመጣ ያኛውስ፣ በሳምንት ሁለት ጾማ አስራት እና ወጻለ አ እንደዚህኛ ሰው ይላላ፣ ደረኩ አመሰግናል በለ ጸልይ አልተባለ፣ ለታይታ ጸልይ በትህትና ነው መጸለይ ያለብን። ባይደው ጸሎት እጅ ነው። የትኛውንም ነገር እጅን ሳዘረጋ እንደማትቀበል የትኛውንም ነገር ሳትጸልይ አትቀበል። እንድትቀበል ከፈለግ መጸለይ አለብህ። ጸልዬ የተመለሰልህ መልስ ያንተን የህይወት ደረጃ አያወራም፣ የአባትን የሰጪነት ብቃቱን ብቻ ነው የሚያወራው። ጸልዬ የማትቀበልባቸው ምክንያቶች አንዱ ጊዜው ካልሆነ አትቀበል። የጠየቀው ጥያቄ ለአንተ የማያስፈልግህ ከሆነ አትቀበል። ጸሎት የእግዚአብሔር ፍቃድ ማስፈጸሚያ እንጂ የአንተ ፍቃድ ማስፈጸሚያ ጸሎትህ እንኳን ትክክለኛ ሆኖ አስፈላጊ ሆኖ፣ አንተ ግን የምትቀበለውን ነገር ማኔጅ የምታደረግበት ቦልድነስ ጋር እስካልመጣ ድረስ ያ ጉዳይ ሆልድ ሆኖ ይቆያል። ለልጅህ የትኛውንም ነገር ስለጠየቀህ ከለከልከው ማለት አባትነትህ የጭካኔ ነው ማለት አለ። በምን ሰዓት ምን እንደሚያስፈልገው የምታቀው አንተ አባቱ ስለሆንክ። ልጅ ጉዳዩ ትክክልም ቢሆን እድሜው ግን የማይበቃ ከሆነ ይቆያል። እግዚአብሔር ባይተወይ መቶ ሚሊየን ዝም ብሎ አይሰጥም። ጌታ መቶ ሚሊየን እፈልጋለሁ ስለቅ አይሰጥም እግዚአብሔር መቶ ሚሊዮን ማስተዳደር የመቻል አቅም እንዳዳበርክ ሲያረጋግጥ ነው የሚሰጠው። ጸሎት የእግዚአብሔር ፍቃድ ማስፈጸሚያ እንጂ የእኔ ፍቃድ ማስፈጸሚያ መሳሪያ አደ ጸሎታችሁ የማይሆን የሚሰጣችሁ ነገር ከእግዚአብሔር የሚለያችሁ እንደሆነ ጋድ ካወቀ አይሰጣችሁ። መጥፊያችሁ ከሆነ አይሰጣ። ካኮረፋችሁ፣ ቅያሜ ውስጥ ከገባችሁ አይሰጣ። ስላልተደረገላችሁ ምክንያት፣ ስለቆየው ነገር ምክንያት፣ ስለዘገየው ነገር ምክንያት በማጉረምረም ውስጥ ከሆናችሁ ባይተ አጉረምራሚነት መንገዳችሁን ያረዝናል። ኩርፊያ፣ ቅይማትና ምሬት ጸሎት እንዳይሆን ከሚያደርጓቸው ነገሮች ዋነኛው። ስትጸልዩ የመጨረሻ በምህረት ጸልዩ። በይቅርታ ውስጥ ሆናችሁ ጸልዩ። ቂም ይዛችሁ አስጸልዩ።